ጤና ይስጥልን ተመልካቾች፣ ከኢትዮጵያ ቴሌቪዥን ለሰዓቱ ላዘጋጀንላችሁ ስፖርታዊ ዜናዎቻችን ተሻገርን። ከዜናዎቹ ጋር አብርሃም ተስፋዬ ነኝ፣ አብራችሁን ቆዩ። የስፖርት ዘገባ የክብር አጋራችን ሲንቄ ባንክ ነው፣ እናመሰግናለን። ኢትዮጵያን አትሌቶች የሚሳተፉበት ተጠባቂው የዳይመንድ ሊግ ውድድር በአራተኛዋ የሞሮኮ ዋና ከተማ ረባት በነገው ዕለት ይከናወናል። በ3000 ሜትር መሰናክል በወንዶቹ ሶስት ኢትዮጵያን አትሌቶች በውድሩ የሚሳተፉ ሲሆን ሳሙኤል ፍሬው ኃይለማርያም አማድና አብርሃም ስሜኤል አሸናፊነት ቅድመ ግምቱን ወስደዋል። በተለይ በባለፉት ዳይመንድ ሊጎች ስኬታማ የነበረው ሳሙኤል ፍሬው በዚህኛው ውድድርም ከሚጠበቁ አትሌቶች መካከል ስሙ ተካቷል። በሴቶች 800 ሜትር በቅርብ ዓመታት ድንቅ ብቃቷን እያሳየች የምትገኘው ጽጌ ድጉማ የአሸናፊ ነቅድመ ግመቱን አግኝታለች። በ3000 ሜትር ሴቶች ዘጠኝ ኢትዮጵያን አትሌቶች የሚሳተፉ ሲሆን እጅጋየው ታየን ጨምሮ የኔነ ሽመክት፣ ለምለም ኃይሉ፣ ሽቶ ጎሚ፣ አያልነሽ ዳኛቸው፣ አለሽኛ ወቁ፣ አስማረች አንድ ላይ፣ መቅደስ አለምሸትና ማርታ አለማየው የሚካፈሉ ኢትዮጵያን አትሌቶችም ሆነዋል። በተመሳሳይ በ1500 ሜትር ሴቶቹ ሀዊ አበራን ጨምሮ ሳሮን በርሄ፣ ነጻነት ደስታ፣ አክሱም አይቷ፣ አምባይና ንግስት ጌታቸው እንዲሁም ትዕግስት ግርማና ወርቅንሽ መሰለ እንደሚሳተፉ መረጃዎች ያሳያሉ። በኢትዮጵያ ፕሪምየር ሊግ 31ኛ ሳምንት ድሬዳዋ ከተማ አሸንፏል። ዛሬ ረፋድ ላይ በተደረገ አንድ ጨዋታ ድሬዳዋ ከተማ ባህር ዳር ከተማን ሁለት ለአንድ በሆነ ውጤት ድል አድርጓል። አቤል አሰበበ ጨዋታና ስራቱ እንጆ በፍጹም ቅጣት ምትም ሁለቱን የድሬ ግቦች ከመረብ አሳርፈዋል። ሙጂብ ቃሲም ባህር ዳር ከተማን ከሽንፈት ያልታደገች የማስዛዘኛ ብቸኛ ኳስ አስገኝቷል። ውጤቱን ተከትሎ ድሬዳዋ ከተማ ነጥቡን 36 በማድረስ 12ተኛ ደረጃ ላይ ተቀምጧል። ተሸናፊው ባህር ዳር ከተማ በበኩሉ በ48 ነጥቦች ባለበት ሶስተኛ ስፍራ ላይ ነው የሚገኘው። ጨዋታዎቹ ከሰዓት ቀጥለውም ሲደረጉ ዘጠኝ ሰዓት ላይ ቅዱስ ጊዮርጊስ ከሲዳማ ቡና እንዲሁም 12 ሰዓት ላይ ሀዲያ ውሳና ከኢትዮ ኤሌትሪክ የሚገናኙባቸው መርሃ ግብሮች ይጠበቃሉ። የኢትዮጵያ ከ20 ዓመት በታች ፕሪሚየር ሊግ የማጠቃለያ ውድድር የምድብ ሶስተኛ ጨዋታዎች ዛሬ የሚቀጥሉ ይደረጋሉ። አስቀድሞ 8 ሰዓት ላይ ምድብ አንድን እየመራ የሚገኘው ኢትዮጵያ መድን ከአዳማ ከተማ ጋር ይጫወታል። በመክፈቻው ቀን አዋሳ ከተማን በማሸነፍ አጀማመሩን ያሳመረው መድን በሁለተኛው ሳምንት አራፊ ቡድን የነበረ ሲሆን ዛሬ ተካታይ ድሉን ለማሳካት ነው የሚጫወተው። ተጋጣሚ አዳማ ከተማ በበኩሉ አርባ ምንጭ ከተማን ካሸነፈበት ድል በኋላ በአዋሳ ከተማ የተረታ ሲሆን ወደ ድል የሚመለስበትን ጨዋታ ዛሬ ከኢትዮጵያ መድን ጋር ያከናውናል። ሌላኛ የዕለቱ መራ ግብር በሐዋሳ ከተማና በወላይታ ዲቻ መካከል ይደረጋል። ከመድህን ሽንፈት አገግሞ አዳማ ከተማን የረታው ሐዋሳ ከተማ ወደ ጥሎ ማለፉ ለመሻገር ከዚህ ጨዋታ ሙሉ ነጥብ የሚያስፈልገዋል። ወላይታ ዲቻ በመጀመሪያው ጨዋታ በአርባ ምንጭ ከተማ የተሸነፈ ሲሆን የመጀመሪያ ድሉን ለማሳካት ነው የ10 ሰዓቱን ጨዋታ የሚያከናውነው። የካፍ ሻምፒየንስ ሊግ የመጀመሪያ ዙሪያ ፍጻሜ ጨዋታ ዛሬ ይደረጋል። ቀን 10 ሰዓት ላይ በደቡብ አፍሪካው ማሜሎዲ ሳንዳውንስና የግብጹ ፒራሚድ የሚገናኙበት መራ ገብረም ትኩረትን አግኝቷል። ለዛሬው ጨዋታ ማሜሎዲ ሰንዳውንስ ሪቫልዶ ኮቴዝን በጉዳት የማያሳልፍ ሲሆን ባለሜዳው እንግዳው ቡድን ደግሞ በአብድራማን ማዲንና ረመዳን ሶብን በባለፉት ሳምንታት በጉዳት ቢያጣም ልምምድ መስራታቸው ለዛሬው ጨዋታ እንደሚደርሱለትም ተረጋግጧል። ማሜሎዲ ሰንዳውንስ በባለፉት ስድስት ጨዋታዎች በሜዳው ሽንፈት ያላስተናገደ ቡድን መሆኑን ተከትሎ የአሸናፊነት ቅድመ ግምቱን የወሰደ ቡድንም ሆኗል። ትላንት ምሽት በተደረገ የስፔን ላሊጋ 38ኛ ሳምንት መራግብር ሪያል ቤቲስ ከቫሌንሲያ አንዳቻ ተለያይቷል። ውጤቱ ባለሜዳው ሪያል ቤቲስ በ60 ነጥቦች ስድስተኛ ደረጃን ይዞ እንዲያጠናቅቅ የቢያስችለውም ቫሌንሲያ በ46 ነጥቦች 12ተኛ ደረጃ ላይ ሆኖ የውድድር ዓመቱን አጠናቋል። የላሊጋው የመጨረሻ ጨዋታዎች ዛሬም ቀጥለው ሲካሄዱ ቀን 11 ሰዓት ከ15 ላይ ሪያል ማድሪድ በቤርናባው ከሪያል ሶሲዳድ ጋር ይጫወታል። የዛሬው የሪያል ማድሪድ ጨዋታ ለአሰልጣኝ ካርሎ አንቼሎቲና ለአማካኝ ስፍራ ተጫዋቹ ሉካ ሞድሪች የመጨረሻ የሳንቲያጎ በርናባው የመሰናበቻ ምራ ግብራቸው እንደሚሆንም ተገልጿል። ከላሊጋው መሰናበቱን አስቀድሞ ያረጋገጠው ሪያል ቫላዶሊድ በላሊጋው የመቆየት ተስፋው ካለው ሌጋኔስ ምሽት አንድ ሰዓት ከ30 ይጫወታል። በተመሳሳይ ሰዓትም ስፓኒዮል ከቫላዶሊድ የሚደረገው ሌላኛው የሊጉ ምራ ግብር ነው። ናፖሊ የ2024/25 የውድድር ዘመን የጣሊያን ሴሪ አሸናፊ ሆነ። የስኮት የስኮት ማክቶሚኔ ድራማቱ ምርጥ ተጫዋች ተብሎ ሲመረጥ አሰልጣኝ አንቶኒ ኮንቴ ስኩዴቶውን ከሶስት የተለያዩ ክለቦች ጋር ያሳኩ ቀዳሚው አሰልጣኝ ሆነዋል። አዲስ የሸዋስ የስኩዲቶን ሻምፒዮን ለመለየት እስከ መጨረሻው ሳምንት ያስጠበቀው የጣሊያን ሴሬ በናፖሊ ሻምፒዮናነት ተጠናቋል። ሀያ ክለቦችን በሚያሳትፈው የጣሊያን ሴሬ ናፖሊና ኢንተር ሚላን እስከ ሰላሳ ስምንተኛው ሳምንት ድረስ ለዋንጫ ተፎካክረዋል። ሁለቱ ክለቦች በሊጎ የመጨረሻ ሳምንት በተመሳሳይ ምሽት 3 ሰዓት ከ45 ናፖሊ በሜዳው ከካግላሪ፣ ኢንተር ሚላን ከሜዳው ውጪ ከኮሞ ተጫውተው በተመሳሳይ 2 ለ0 ረትተዋል። የሁለቱ ክለቦች ሻምፒዮናነት ፉክክርም ከ60 ዓመት በኋላ ነው እስከ መጨረሻው ሳምንት የዘለቀው። በዲያጎ አርማንዶ ማራዶና ስታዲየም በተደረገው ጨዋታ ስኮት ማክቶሚኔና ሮሜሎ ሉካኩ የናፖሊን የአሸናፊነት ግባዎች በማስቆጠር ናፖሊን በታሪኩ ለአራተኛ ጊዜ የጣሊያን ዋንጫ እንዲያሳካ አድርገዋል። አሰልጣኝ አንቶኒዮ ኮንቴና ሮሜሎ ሉካኩ ከተለያዩ ክለቦች ጋር በጋራ በመሆን የጣሊያን ሴሪ ዋንጫን አሳክተዋል። ከአራት ዓመት በፊት ከኢንተር ሚላን ጋር ዘንድሮ ደግሞ ናፖሊ ጋር የስኩዲቶን ባለድል ሁነዋል። ቤልጅማዊ አጥቂ ሮሜሉ ሉካኩ ከሁለት ክለቦች ጋር ስኩዲቶን ማሳካት የቻለ ተጫዋችም ሁኗል። የ55 ዓመቱ ጣሊያናዊ አሰልጣኝ አንቶኒዮ ኮንቴ ከዩቬንቱስ ጋር ሶስት፣ ከኢንተር ሚላንና ናፖሊ ጋር አንዳንድ በአጠቃላይ አምስት የጣሊያን ዋንጫዎችን በማንሳት የመጀመሪያው አሰልጣኝ ሁነዋል። በክረምቱ ዝውውር የልጅነት ክለቡን ማንቸስተር ዩናይትድ ለቀው ናፖሊን የተቀላቀለው ስካውት ማክቶሚኔ የውድድር አመቱ የጣሊያን ሴሬ ተጫዋች በመሆን ስኬታማ የውድድር አመትንም አሳልፏል። የኔፕልሱ ጀግና የተሰኘው ማክቶሚኔ በኦልድ ትራፎርድ ቦታ የለህም ተብሎ ቢገፋም ጀግኖችን ማክበር የሚችሉና ከአንድ ሚሊዮን በታች ሕዝብ ቁጥር ባላት የኔፕልስ ከተማ የኔፕልሱ ጀግና የሚል ውዳሴም ተሰጥቶታል። ስኮትላንዳዊን ኮከብ የሚያወድሱ መዝሙሮችም በደጋፊዎች ተሰምተዋል። በአንጋፋው አሰልጣኝ አንቶኒ ኮንቲ አማካኝነት ምርጥ ብቃቱን ያወጣው የ28 አመቱ አማካይ በበርካቶች ዘንድ እየተወደሰ ይገኛል። ናፖሊ ባለፉት ሶስት የውድድር ዓመታት ሁለት ጊዜ የስኩዴቶው ባለድል ሆኗል። የምናው ሻምፒዮን ኢንተር ሚላን ኮሞን 2 ለዜሮ በመርታት ለተከታታይ ዓመታት ሻምፒዮን ለመሆን የነበረው ትልምም ሳይሳካ ቀርቷል። የሚላኑ ክለብ የውድድር ዓመቱን ያለ ዋንጫ ላለማሳለፍ በቀጣይ ሳምንት ከፒኤስጂ ጋር ያለበትን የሻምፒዮንስ ሊግ ፍጻሜ መጠበቅም ግድ ብሎታል። በመጨረሻም በፈረንሳይ ዋንጫ የፍጻሜ ጨዋታ ፓሪስ ሳን ጀርማን ከሬምስ ዛሬ ምሽት አራት ሰዓት ላይ የሚያደርጉት መራ ግብር ይጠበቃል። የፈረንሳይ ሊግን ቀድሞ ሻምፒዮን መሆኑን ያረጋገጠውና በአውሮፓ ሻምፒንስ ሊግ የፍጻሜ ተወዳዳሪ የሆነው ፓሪስ ሳን ጀርማን የምሽቱን ዋንጫ ማንሳት ቅድመ ግምትም አግኝቷል። ለሁለቱም የፍጻሜ ጨዋታዎች ትኩረት ንስጥ ይቻለው የሚሉት የፓሪስ ሳን ጀርማኑ አሰልጣኝ ሌዮሲያን ሪኬ የዛሬን ዋንጫ ማንሳት ለአውሮፓ ሻምፒንስ ሊግ ጨዋታ በራስ መተማመናችን ልንጨምርልናል ሲሉ ማሳባቸውን ሰጥቷል። ከፈረንሳይ ሊግ የመውረድ እጣ የተጋረጠበት ሬምስ ጨዋታውን ማሸነፍ ከቻለ ለደጋፊዎቹ የመጽናኛ ዋንጫ የሚያስረክብም ይሆናል። ፓሪስ ሴን ጀርመን የፈረንሳይ ዋንጫን 15 ጊዜ በማንሳትም የፈረንሳይ ቀዳሚው እግር ኳስ ቡድን ነው። ክቡራን ተመልካቾቻችን ለሰዓት ያዘጋጀናችሁ ስፖርታዊ ዜናዎቻችን በዚያ በቁ። በያላችሁበት መልካም ቀን ይሁንላችሁ።